ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮ ከለቀቁ ሶስት ቀን አራት ቀን ሆኖኛል። ያው እናት ቤት ስለምንሰራ ስራ ስለበዛብኝ የጠፋሁት በውስጥ መስመር የጠየቃችሁኝ በጣም አድርጌ አመሰግናለሁ። በጣም ደህና ነኝ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ሲሆናችሁ ላይክ፣ ሰብስክራይብ አድርጉኝ። አስር ሺ አስገቡኝ ደስ ይበለኝ። ሰብስክራይብ አድርጉኝ ለማለት እኔ በጣም ሼም ይዘኛል፣ ግን አስር ሺ አስገቡኝ የሁሉ ነገር መርሻዎቼ፣ ድክም ብሎኝ ወደ ክፍሌ ስገባ ጨሪቃዎችን ሳይ ዲካሜን ሁሉ እረሳለሁ። ደስ ይለኛል ነው የምላችሁ። እና የሰሞኑ ፍቅር ደግሞ ይለያል ነው የምላችሁ። በቃ መውደዳችን እየጨመረ ክብራችን እየጨመረ ነው ነው የምላችሁ። የጨሪቃዎች ነገር አልሆነልኝም። ቤተሰብ ምን ይሻለኛል? ልቤን ወስደውታል። እኔ ብቻ ነኝ ወይስ እናንተም ጭምር ናችሁ? እና ትናንት ደግሞ ቲክታክ ምሽቱ በጣም ድምቅ ፍክት ብሏል። እነሱ እኮ ካልመጡ ሚዲያው ራሱ እንዴት እንደሚያስጠላ የእውነት የሚዲያው ውበት የሚዲያው ድምቀት የሁሉ ነገር አስደማሚዎች ናቸው እና እግዚአብሔር ከክፍ ሁሉ ይጠብቃቸው አብሯቸውም እየኖረ ያለው ትናንትና ነግረውናን ሚፍታ ነው። እኔ ግን ስጠብቅ የነበረው ፍፄን ነበረ ስጠብቅ የነበረው እና ሁለቱም ለነሱ በጣም መልካም ወዳጆች ጓደኞች ከወንድም እንደ ወንድሞችም ናቸው እና ለጨሪቃዎች በክፉ ቀንም በደስታ ቀንም አብረዋቸው ያሉ መልካም ወንድሞች ናቸው። እና ክፉ ቀን እንኳ ሲመጣ እኮ ሰው የሆነ ብሎ ብሎ የሆነ ስልችት ብሎት እኮ የሆነ ነገር ብሏቸው ይሄዳል። እነሱ ግን እንደዚ አይነት ልጆች አደሉም፣ ሁለቱም ማለት ነው። እና ሚፍታ ደግሞ በጣም አስተዋይ ልጅ ነው። በእድሜም ይበልጣቸዋል ከእሱ ብዙ ነገር ይማራሉ። ያው ተቃላችሁ ጨሪቃዎች፣ የእኛ ልከኞች፣ የእኛ ተጨቃጫቂዎች ማለት ነው እና ብዙ ነገር ያው ከተላላቅ አይደለ ብዙ ነገር የምንማረው ብዙ ነገር ያሳለፈ ሰው ወጥቶ ብዙ ነገር ያየ ሰው በህይወቱ ብዙ ነገሮችን በጣም ብቻ ላቅ የምንልበላችሁ አስተዋይ ሰው ጋር መዋል በጣም ብዙ ነገር ተጠቀሟላችሁ ብዬ ያስባለሁኝ። እና ሚፍታም ደግሞ በጣም መልካም ወንድማቸው ነው እኛ ሚፍታም ፍፄም ሁለቱም ደስ ይላሉ። በቃ ለኛ ለጨሪቃዎች መከታዎች ናቸው፣ እና ያው ኮሜንትም እያየው ነበር፣ ፍፄ ፍፄ ፍፄ። ያው ሁሉም የራሳቸው ምክንያት አላቸው። በነገራችን ላይ ሚፍታ ብሯቸው ይኖረበት የራሱ ምክንያት ይኖረዋል። ፍጹሜ ደግሞ ቡታጀራ ነው ያለው አደለ፣ ወደ አዲስ አበባ የተመለሰ አይመስለኝም፣ አላቅም። ብቻ ሁለቱም መልካም ወንድሞች ናቸው፣ ለጨሪቃዎች መከታዎች ናቸው። እና ብቻ ጨሪቃዎችን ደግሞ ከእግዚአብሔር ከክፉ ነገር ይጠብቃቸው እሱ ነው ምኞታችን። እና የእኛ አስደማሚዎች ትናንትና ደግሞ ትክታክ ደግሞ ምሽቱ በጣም ደስ የሚል ምሽት ነበረ፣ የተዋበ ምሽት ነበረ፣ ድምቅ ያለ ምሽት ነበረ። እነ ዳኒጋ ፏፈሽ ነበር ነው የምላችሁ። እና እንደዚህ ስቃችሁ እንደዚህ ፍንድቅድቅ ብላችሁ ስለምናያችሁ በጣም ደስተኞች ነን። ከእናንተ ብዙ ነገር እየተማርን እያየን ፍቅርን እያየን ነው እና ፍቅር መልክ ቢኖረው ማንን ይመስል ነበረ? ጨሪቃዎችን ይመስል ነበር። አርል ቤተሰብ እውነቴን ነው የምላችሁ እኛ የምንወዳቸው እኛ የምናከብራቸው በቃ ንጹሕ ልጆች ስለሆኑ እንደ ቀና ልብ ስላላቸው መልካም ልጆች ስለሆኑ የሚያደርጓቸው እያንዳንዱ ነገሮች የሆነ እንዴት ልበላችሁ ስቴፕ ባይ ስቴፕ ነው የሚያደርጓቸው። እና እንደዚህ እንዳሁኑ ዘመን ወጣት ይሄ ቅሽቅሽ የሆነ ሁሉ ነገር የድረስ የድረስ የሚያደርጉ ልጆች አይደሉም እና በስነስርዓታቸው በጣም እንወዳቸዋለን። ቤተሰባቸውን ስለሚያከብሩ በጣም ስነ ስርዓት ያላቸው ልጆች ስላሉ ነው። እና አንዳንድ ሰዎች ደግሞ አላችሁ፣ በጣም የምትናደዱ አላችሁ። እግዚአብሔር ልቦና ይስጣችሁ ነው የምላችሁ። ማለት ሰው ሲስቅ ሰው ሲደሰት እናንተም ብትደሰቱ ይገባል እንጂ፣ ሰው ሲስቅ ሰው ሲጫወት የሆነ እንጃ አላውቅም ተሳክቶለት ስታው የምትናደዱ ሰዎች አላችሁ እና ይሄ የሰይጣን እንትን ነው፣ ደስ አይልም። ምክንያቱም በሰው ደስታ ልንደሰት ይገባል። ምክንያቱም እግዚአብሔር ለሁላችንም የተሰጠን ነገር አለ አደለ እሱ በሰጠን ነው ምንኖረው ማንም የማንንም ህይወት አይኖርም ለምሳሌ የእግዚአብሔር የሰጠኝ ነገር አለ በሱ ነው ምኖረው በተሰጠኝ ማለት ነው በመክሊቴ አደለ ሁሉም ሰው በመክሊቱ ነው የሚኖረው እና እና እንደዚህ ቀና ነገሮችን ብናስብ መልካም ነው ብዬ አስባለሁ ውድ ቤተሰቦቼ እና ደግሞ አስር ሺህ አስገቡኝ። ዛሬ በቃ አጥብቄ ነው የምጠይቃችሁ። አስር ሺህ አስገቡኝ። ለምትጠይቁ ደግሞ በጣም አድርጌ አመሰግናለሁ። ጨሪቃዎች ብዙ ወዳጆችን ሰጥተውኛል፣ እህቶችን ሰጥተውኛል። ብዙ ሰው ተዋውቅ ያለው በጣም ደስተኛ ነኝ። በጣም መልካም ቅን ልብ ያላችሁ ልጆች ናችሁ። ሰው ሲጠፋ ትጠይቃላችሁ። በጣም አድርጌ አመሰግናለሁ። እግዚአብሔር አንዳንዴ ግን እኔ ማነው ብዬ ራሴን እጠይቃለሁ። እና ብቻ ስለ ሁሉም ነገር እግዚአብሔር ይስጥልኝ። ጨሪቃዎች ደሞ ከክፉ ነገር ፈጣሪ ጠብቃቸው ነው ምለው። ውድ ቤተሰቦች በያላችሁ በሰላማችሁ ይብዛ።